ለሶስተኛ ምሽት የቀጠለው የእስራኤልና ኢራን የአየር ጥቃት የኒውክሌር ስምምነት ተስፋን አጨለመ። በቴህራን የኒውክሌር መርሃ ግብር ዙሪያ በአሜሪካና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ነበር። እስራኤል ለሶስተኛ ምሽት በኢራን ላይ የአየር ጥቃት ስትፈጽም፣ ቴህራን በበኩሏ ሁለት የባላስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴህራን በጥቃቶቹ ምን ያህል ጉዳት እንደደረሰባት መረጃ እያወጣች አይደለም። እስራኤል ግን በኢራን ጥቃት የተገደሉትንና የቆሰሉትን እየቆጠረች ነው። የሕይወት መጥፋቱ የእስራኤል መንግስት የኢራንን መከላከያንና የምጣኔ ሀብት መሠረተ ልማቶች የበለጠ እንዲደበድብ ሊያደርግ ይችላል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራን ምሳኤሎቿን ወደ እስራኤል ማስወንጨፏን ከቀጠለች ቴህራን ትቃጠላለች ያሉ ሲሆን፣ የኢራን የውጭ ጉዳይ ሚኒስትር ሳይድ አባስ አርጋቺ በበኩላቸው ያለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህም ኢራን በቀጠናው የአሜሪካን ዓላማዎች እንድትደበድብ በር ሊከፍት ይችላል። ፕሬዝዳንት ትራምፕ ኢራን ይህን የምታደርግ ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዝዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደምቻልም ጠቁመዋል። ከሶስት ቀናት በፊት በአሜሪካና ኢራን መካከል የኒውክለር ስምምነት ላይ ለመድረስ ተስፋ ነበር። አሁን ግን በእስራኤልና እራን ፍንዳታዎች ሲሰሙና የጥንቃቄ ደወሎች ሲስተጋቡ ይህ ተስፋ ተበትኗል። ኢራን ምን አይነት ሚሳይሎችን ታጥቃለች? በመካከለኛው ምስራቅ እና በፋርስ ባህረ ሰላጤ ካሉ አገራት መካከል በወታደራዊ አቅሟ ኃያል የሆነችው ኢራን ወሳኝ የሆኑ የጦር መሳሪያዎችን በማምረት ትታወቃለች። ኢራን ከእስራኤልና ከሚራባውያን ጋር በሚወዛግባት የኒውክሌር ፕሮግራሟ በአካባቢው ስሟ በተደጋጋሚ ይነሳል። ከዚህ ባሻገርም ሩሲያን ጨምሮ በተለያዩ አገራት ጥቅም ላይ የሚውሉት አውዳሚ አጥፍቶ ጠፊ እና ከርቀት የምታዘዙት ድሮኖችን የምታመርት ሲሆን ረጅም ርቀት በመጓዝ ዕላማቸውን የመቱ ምሳይሎቿን በመስራት ትታወቃለች። የእስራኤል ጥቃትን ተከትሎ ባለፉት ቀናትም ኢራን የተለያዩ የእስራኤል አካባቢዎችን በመምታት ውድመት ያደረሱ ምሳይሎችን ጥቅም ላይ አውላለች። ኢራን ምን አይነትና ምን ያህል ርቀትን የሚያካልሉ ሚሳኤሎች አሏት? የኢራን ባላስቲክ ሚሳኤሎች የሚጓዙበት ርቀት። ኢራን በእስራኤል ላይ በፈጸመችው ጥቃት የወደሙ መኖሪያ ቤቶችን የሚያሳዩ ምስሎች ኢራን በእስራኤል ላይ የፈጸመችውን ጥቃት ተከትለው የደረሰውን ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ ለፈጸመችው የአየር ጥቃት አጽፋ ባላስቲክ ሚሳይሎችን ያስወነጨፈችው ቴህራን በአገሪቱ ሰሜናዊና ና ማዕከላዊ አካባቢዎች የሚገኙ የመኖሪያ ቤቶችን መቷለች። የእስራኤል ብሔራዊ የአደጋ ጊዜ አገልግሎት ቢያንስ አስር ሰዎች መሞታቸውንና ከመቶ በላይ ሰዎች መቁሰላቸውን አስታውቋል። እስራኤል ኢራናውያን ከወታደራዊ ተቋማት እንድርቁ አሳሰበች። የእስራኤል መከላከያ ሰራዊት ኢራናውያን ከወታደራዊ ተቋማት አካባቢ እንድርቁ አሳሰበች። መከላከያ ሰራዊቱ በኤክስ ገጹ ላይ በለጠፈው ጽሁፍ በወታደራዊ የጦር መሳሪያ ማምረቻ ፋብሪካዎች ውስጥም ሆነ በአካባቢው እንዲሁም የድጋፍ ተቃውሞቻቸው አካባቢ የሚገኙ ሰዎች ወዲያውኑ ለቆ እንዲወጡና ተጨማሪ መግለጫ እስክሰጥ ድረስ እንዳይመለሱ ብሏል። በእነዚህ ተቋማት አካባቢ መገኘታችሁ ሕይወታችሁን አደጋ ላይ ይጥላል ይላል መግለጫው። ዛሬ ማለዳ የኢራን የመንግስት መገናኛ ብዙሃን አገሪቱ በእስራኤል ላይ ያደረሰችውን ጥቃት ሲዘግቡ እስራኤል በኢራን ላይ ስለፈጸመችው ጥቃት ውስን ሽፋን ሰጥቷል። በመንግስት ቴሌቪዥን ያቀረቡት የማለዳ ዜናዎች የአይረን ዶምን ማውደም ስለተባለው ጥቃት ሰፊ ሽፋን የሰጡ ቢሆንም እስራኤል ኢራን ላይ ያደረሰችውን ጥቃት በጥቂቱ ጠቅሶ ስለደረሰው ጉዳት ምንም ሳይሉ አልፈዋል። ኢራን ውስጥ የሚዲያ ነጻነት ዝቅተኛ ሲሆን መንግስት እስራኤል በጥቃቱ ያደረሰችውን ጉዳት መጠን አሳንሶ ማቅረብ ይፈልጋል። ኢራንንና እስራኤልን በቀላሉ ስምምነት ላይ እንዲደርሱ ማድረግ እንችላለን። ትራምፕ። ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል በተፈጠረው ግጭት አሜሪካ አለመግባቷን ተናግረዋል። ትራምፕ በትሩዝ ማህበራዊ ሚዲያቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ላይ ከደረሰው ጥቃት ጋር ምንም ግንኙነት አልነበራትም ሲሉ ለጥፈዋል። ኢራን አሜሪካና አጋሮቿ የቴህራንን ያጸፋ ጥቃት እንድታከሽፍ እስራኤል እንዳይረዱ አስጠንቅቃለች። ትራምፕ አክለውም በማንኛውም መንገድ፣ ሁኔታ ወይም መጠን በኢራን ጥቃት ከደረሰብን የዩናይትድ ስቴትስ ጦር ኃይሎች አይታችሁት በማታውቁት ኃይልና ጥንካሬ ምላሽ ይሰጣል ብለዋል። ሆኖም ኢራንንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግና ይህ ደም አፋሳሽ ግጭት ማቆም እንችላለን ብለዋል። ቅዳሜ አመሻሹ ላይ እስራኤልንና ኢራን አንዳቸው ሌላኛቸው ላይ የሚሳይል ጥቃት ሰንዝረዋል። የኢራን የነዳጅ ሚኒስትር እንዳስታወቀው የእስራኤል ጥቃት በቴህራን የሚገኘው ሻይራን የነዳጅ ማምረቻና ማከማቻ ላይ ያነጣጠረ ነበር። ሚኒስትሩ አክሎም በሁለቱም ቦታዎች ሁኔታው በቁጥጥር ስር መዋሉን ገልጸዋል። በደቡባዊ ቡሻሂር ግዛት ሁለቱ ዋና ዋና የነዳጅ ማምረቻዎች በእስራኤል ጥቃት እንደደረሰባቸው ሚኒስተሩ ገልጿል። ራም በእስራኤል ላይ አዲስ ጥቃት በመሰንዘር ማዕከላዊና የአገሪቱን ሰሜናዊ ክፍል መጥታለች። የእስራኤል የዜና አውታሮች እንደዘገቡት በአገሪቱ ሰሜናዊ ሀይፋ አቅራቢያ በሚገኝ የመኖሪያ ሰፈር ላይ በደረሰ የሚሳኤል ጥቃት ቢያንስ አራት ሰዎች ተገድለዋል። የእስራኤል የድንገተኛ አደጋ አገልግሎት በማዕከላዊ እስራኤል የደረሰው ጥቃት አራት ሰዎች መሞታቸውን አረጋግጧል። የእስራኤል ጥቃት በቴህራን በሚገኘው የአገሪቱ መከላከያ ሚኒስቴር ላይ ያነጣጠረ ሲሆን አንደኛውን የቢሮ ህንጻዎች እንዲሁም የሚኒስቴር መስሪያ ቤቱን የፈጠራንና ምርምር ድርጅት በጥቂቱ ጎድተዋል ስል የኢራን ብሔራዊ መገናኛ ብዙሃንና የእስራኤል መከላከያ ገልጸዋል። እነዚህ ቦታዎች ዕላማ የተደረጉት ከኢራን የኒውክሌር ጦር መሳሪያ ፕሮጀክት ጋር በመገናኘታቸው ነው ስል የእስራኤል መከላከያ ማብራሪያ ሰጥቷል። ቅዳሜ ምሽት የእስራኤል መከላከያ በሚራብ ኢራን የሚገኘው ከመሬት በታች ያለ ስፍራን ዓላማ በማድረግ ምድር ለምድር የሚወነጨፉ ሚሳይሎችንና የክሩዝ ሚሳይሎችን ለማከማቸትና ለማስወንጨፍ ያገለግላል ያላቸውን ስፍራዎች ደብድበዋል። እስራኤል በስፋሃን የሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት ደበደበች። በማዕከላዊ እስፋሃን ግዛት የሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤት በእስራኤል ጥቃት እንደደረሰበት የኢራን ባለሥልጣን አረጋገጡ። የስፋሃን የጸጥታ ጉዳዮች ምክትል ገዢ አክባር ሳላሂ እስካሁን በዋናው መስሪያ ቤት በተለይ መስሪያ ቤቱ ላይ በተፈጸመው ጥቃት የተጎዳ ሰው ስለመኖሩ መረጃ ለመኖሩን ጠቅሶ የደረሰው ጉዳት መጠን እየተገመገመ ነው ብለዋል። ትናንት ምሽት የኢራን መገናኛ ብዙሃን እስራኤል በትሔራን ኖቫንያድ አካባቢ በሚገኘው የአገሪቱ መከላከያ ሚኒስቴር ላይ ጥቃት ማድረሷን ዘግበው ነበር። የኢራን ውጭ ጉዳይ ሚኒስትር አሜሪካ የእስራኤልን ጥቃት እንድታወግስ ጠየቁ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራጊቺ እስራኤል በኢራን የኒውክሌር ተቋማት ላይ ለደረሰችው ጥቃት አሜሪካ ተባባሪ ናት ካሉ በኋላ ኃላፊነት መውሰድ አለባት ብለዋል። ዩናይትድ ስቴትስ የእስራኤልን ጥቃት እንድታወግዝ የጠየቁት ሚኒስተሩ አሜሪካ ለእስራኤል የውንታንና ድጋፍ ባሰጥ ጥቃቱ በፍጹም አይከሰትም ነበር ብለዋል። አሜሪካ በዚህ ጥቃት ምንም አይነት ተሳትፎ እንደሌላት ከተለያዩ አካላት ምልክቶች ደርሶናል። ነገር ግን ይህንን ማስተባበያ እና ምንም ከዚያ የሚቃረን ማስረጃ ነው ያለን ብሎ በቴሌግራም ገጻቸው ላይ ጽፈዋል። ከአሜሪካ ጋር የሚደረገው የሚቀጥለው ዙር የኒውክለር ድርድር ስምምነት ላይ ለመድረስ መንገድ ሊከፍት ይችል ነበር ስሉ እስራኤል ውይይቱን አበላሽታለች ስሉ ከሰዋል። የመካከለኛው የምስራቁ ጦርነት ምናልባት ለዓለም ጦርነት ምናልባት መጨረሻውን ይዞ ልመጣ እንደምችል በርካቶቹ ስጋታቸውን ቢገልጹም አንዳንዶቹ ደግሞ ጊዜው አሁን ላይሆን ይችላል፣ ግን መካከለኛ ምስራቅ የምነሳው ጦርነት ነው ለዓለም ፍጻሜ መንሴ የሚሆነው በማለትም ነው እየገለጹ ያሉት። ምናልባት የአለማችን ማብቂያን በማለት በርካቶቹ ሀሳባቸውንና ጥያቄዎቻቸውን እያቀረቡ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። በአሁኑ ሰዓትም በእስራኤልና በኢራን መካከል ያለው ውጥረቱ እንደቀጠለ ጭምርም ነው የወጡት መረጃዎች የሚያሳዩት። ኢራንና እስራኤል መካከል አሁን አንዳንድ የሚሳኤልና የተለያዩ አየር ኃይሎች ውጊያ እያደረጉ እንደሚገኙ ጭምርም ነው ከስፍራው የደረሱት መረጃዎችና የወጡት መረጃዎች እያሳዩ አሉት። ክብራትና ክብራን ዩቱብ አርማጮች እንግዲህ አጠቃላይ ጦርነቱን በተለይ በእስራኤልና በኢራን መካከል ተላለው መረጃ ዋና ዋና አሁን ያሉን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሚኪ ነኝ፣ ይህ ሚኪ ታቦር እንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊ፣ እና ታማኝ እንዲሁም ይዘናዊ መረጃዎች ወደ አሁኑ ስለቀቁ ስለከኩ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያንስ ሲያደርጉ ወደ አሁኑ የመለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግም ላልሰሞትላልሰሙት እንዲደርስ ያድርጉ ሚኪነኝ ከሚኪታ ቦረንፎ ለእሳታት ያሉኝ አጠቃላይ መረጃዎች ይመስላሉ። በወቅታዊና ጫጭር እንዲሁም ተአማኒ መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።